አምያቢቢ አንተ ጋር ቆየ መጫጉላለ ሰውዬው ቅርታ አድርጉልኝ፣ በቲክቶክ አይቼው ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰላም የእኛ ቤተሰቦች እንደምን አላችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ እንደምታይ ሱቅ እየወጣሁ ነው። ይሄ መግቢያው ነው ኢንሻላህ

አሁን እንግዲህ ይሄን ነው የማሳየው። ሱፐርማርኬት ነው፣ በጣም ነው ያማረ ማሻአላህ። ያ ረቢ ምኞቴ ነው ኢንሻአላህ፣ ሀገሬ ገብቼ ነው እንደዚህ ያለ ከፍቼ የምሰራበት ቀን ይናፍቀኛል ኢንሻአላህ። በጣም ነው የሚያምረው አባሂ። እዚህ ደግሞ ዘይት አለ እንደምታዩት። ይሄ እዚህ ሩዝ አለን። እዚህ ደግሞ ሽኩላጣ አለ፣ በህይወት የምወደው ሽኩላጣ እዚህ ደግሞ ክሬም አቋቧ። እዚህ ደግሞ ሀሊብ አለ ለበን አለ እንደምታዩት። ጠም ዛሬ ገደሉን ጭያቸው ቀፍችለሁ። እዚህ ደግሞ አሲር አለ። ማሻላ አምድያ ሀቢቢ አንተ ጋር ቆየ መጫጉላ ለሰውየው ቅርታ አድርጉልኝ። በቲክቶክ አይቼው ነው። ኢንሻ አላህ እዚህ ደግሞ የውሃ ተራት አላቸው። እዚህ ደግሞ አሲር ምሸክል፣ አሲር ማንጎ፣ ቱፋህ። ላይክ ሸር እያደረጋችሁ አበረታትኝ። እንቻአለህ እንደዚህ ስወጣ ስወጣ የሳውድን ኑሮ አስጎመኛችኋለሁ። እዚህ ደግሞ የድጃጅ ነው ነው ነው። እዚህ ደግሞ እንቁላል አለ ይኸው እንደምታዩት እዚህ ደግሞ ቆሎ አለ። እዚህ ደግሞ ቢይዝ አለ፣ የተዘራጀ ከቤታችሁ ሄዳችሁ የምትሰሩበት። አሁን ላይ የቪዲዮ ላይክ ላይክ ላይክ ላይክ ያስፈልገዋል። አላሳዝናችሁ እየዞርኩ ዛሬ ያልገባሁበት የለም። ሱቋን እንዳለ እየዞርኩ ነው። አሁን ገደሉ ብቻ ጓደኞቼ ጥለውኝ ሂደዋን ወይት እንደማገኛቸው አላውቅም፣ እየፈለግኩ ነው እላችኋለሁ። እዚህ ደግሞ ቆሎ ነገር ነው። እዚህ ደግሞ ቱፋህ አለ። ከከጊ ሰንደነት እዚህ ደግሞ እንዳለ ተምር አለ፣ ሩማን አለ፣ አንጓ አለ፣ አቮካዶ አለ፣ አቦካዶ አለ። እንደምታዩት ኧረ ጠፍተው እኛን አፋልጉኝ። በፍለጋ እያልኩ ነው እነሱን ማላገኘኋቸው እያቸው ሆዳ መቼም የሆዳቸው ነገር ሞታቸው ነው። እያቸው አገኘኋቸው። ዝር እናንተ ምር እያደረጋችሁ ነው እስካሁን አሲር ሽ ተልአሲር ማንጎ ዱፋህ ላይክ ሸር እያደረጋችሁ አበረታትኝቻለህ። እንደዚህ ሰወጣ ሰወጣ የሳውድን ኑሮ አስጎመኛችኋለሁ እዚህ ደግሞ ደሙ ይሄ ድጃጅ ነው፣ የረታችሁት ነው። እዚህ ደግሞ ቆላ አለ እንደምታዩት። እዚህ ደግሞ ቆሏል እዚህ ደግሞ ቪዛ አለ የተዘራጀ አቤታችሁ፣ ሄዳችሁ የምትሰሩበት። አሁን ላይ የቪዲዮ ላይክ ላይክ ላይክ ላይክ ያስፈልገዋል። አላሳዝናችሁ እየዞርኩ ብዬ ዛሬ ያልገባሁበት የለም። ሱቋን እንዳለ እየዞርኩ ነው። ገደሉኝ ብቻ ጓደኞችን ጥላውኝ ሄደዋል። ወዴት እንደማገኛቸው አላውቅም። እየፈለኩ ነው። አላስተዋለሁ እዚህ ደግሞ ቆሎ ነገር ነው።